ደብረ ጽዮን የፕሪቶሪያ ስምምነት አፈራራሚዎችን ከሰሱም። ሰላም እንደምንላቸው አሬት የፎክስ ቤተሰቦች የዛሬው መረጃ ዜላች ቅርብ ያለው ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ና ሰብስክራይብ በማድረግ አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሪቶሪያ የሰላም ስምምነት ዋስትና ሰጪ የሆኑትን አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርቷል ሲል ከሰሰም። ፓርቲው ስምምነቱ ከተፈረመ ከሶስት ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲሉም ገልጿል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው ትናንት መስከረም 19 ቀን ባወጣው መግለጫ እየተካሄደ ያለውን የክልልን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስበዋል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሃንን ጠብቁ። እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉም ብለዋል ተገኝተዋል። ህወሓት በቅርቡ በመቀሌ ከተማ በሚገኝ የተፈናቂዎች መጠለያ ጣቢያ ውስጥ በጅብ ተበልቶ የሞተውን የአንድ ዓመት ከአራት ትውርድ ልጅ ናሆድ ኃይለስላሴን ጠቅሶ የሰብአዊ ሁኔታዎች መባባሳቸውን ገልጿል። ፓርቲው ክስተቱን ከምዕራብ ትግራይ የተፈናቀሉ በሺዎች የሚቆጠሩ ዜጎች ያለ ምግብ፣ መድኃኒት፣ መጠለያ፣ ደህንነትና ክብር ለመኖር የሚታገሉበትን ዕለታዊ መከራ ማሳያ ነው ሲልም ገልጾታል። ፓርቲው ተፈናቂዎች ወደ ቀያቸው እንዲመለሱና የተያዙ ቦታዎች እንዲለቀቁ ለማስቻል በህዳር 2022 የተፈረመው የፕሪቶሪያ ስምምነት በአብዛኛው ተገኘ ሳይተገበር ቀርቷል ብለዋል። መግለጫው አብዛኞቹ ድንጋጌዎች ተፈጻሚ አልተደረጉም፣ ተፈናቃዮች ሳይመለሱ ቀርተዋል፣ የተያዙ ቦታዎችም አልተለቀቁም። አደጋው እየከፋ ሄዶ በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም አክሏል። ህወሓት እንደገለጸው ባለፉት አምስት ዓመታት በመቶ ሺዎች የሚቆጠሩ ሰዎች በተፈናቂዎች መጠለያ ጣቢያዎች ውስጥ በረሃብ፣ በበሽታ እንዲሁም በጥበቃ እጦት ምክንያት ሕይወታቸውን አጥተዋል። ይህ መጥፎ ዕድል አይደለም፣ ይልቁንም ሰላም በሚል ሽፋን የተፈጸመ ስልተ የቸልተኝነት ነው ብሏል የድርጅቱ መግለጫ። በተጨማሪም ፓርቲው ዋስትና ሰጪዎቹ ኃላፊነታቸውን መወጣት አለመቻላቸውንም በማውገዝ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ ኃይሎች ከያዙት ቦታዎች አስቸኳይ ለቀው እንዲወጡና ተፈናቂዎች በሰላም እንዲመለሱም ጠይቋል በግንቦት ወር 2017 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ ህወት የማስተካከያ እርምጃዎች ባለመውሰዱና በስድስት ወራት ውስጥ ጠቅላላ ጉባኤ ማካሄድ ባለመቻሉ ህጋዊ ሰነቱ መሻሩ ማስታወቁም ይታወሳል። ህወት በበኩሉ ህጋዊነቱ በፕሪቶሪያ የተኩስ አቁም ስምምነት የተረጋገጠ እንጂ በምርጫ ቦርድ ማዕቀፍ የተሰጠ ሁኔታ አለመሆኑን በመግለጽ ውሳኔውን ውድቅ አድርጓል። ፓርቲው ከዚህ ቀደም የተጣለበትን እገዳና ተከትሎም ፈቃዱ መሰረዙ ትርጉም የለውም ማለቱም ይታወሳል። በቅርቡም የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሌተናል ጄኔራል ተናግሯል ታደሰ ወረደ የኢትዮጵያ ብሔራዊ ምርጫ ቦርድ የህወትን ህጋዊ እውቅና መሻሩ ተቀባይነት የለውም ሲሉ በመግለጽ ቢሮክራሲያዊ እርምጃ ሳይሆን ፖለቲካዊ መፍትሄ እንደሚያስፈልገው አጽንዖት ሰጥቶ ተናግረዋል። በተያዘ ዜና ህወት ክፍፍልን ያባብሳሉ እንዲሁም የጥላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሀን ላይ ምንም አይነት ትዕግስት እንደማይኖረውም አስታውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትንም ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወት ጽህፈት ቤት ፈትልወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትልወርቅ ማስረጃ ላቀረቡባቸውና ስማቸው ያልጠቀሷቸው ሚዲያዎችን ለአመፃ እየቀሰቀሱና የካዲ ቡድኖች ልሳን ሆኖ እያገለገሉ ነው ሲልም ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲልም ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጥ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትልወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳክም ወንጅለዋል። አንዳንዶቹ የትግራይ ተወላጆች ናቸው ብለ ማሰብ ያስቸግራል ሲሉ ጠቅሰው፣ ከአሁን በኋላ ምንም አይነት ትግስት የለም ወስነናል በማለትም አስጠንቅቀዋል። የግል ሚዲያ መሪዎች ይህ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉም ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉብሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል። ይህም ጋዜጠኝነትን ለመገደብና ከራሳቸው ሚዲያ ውጭ ያሉ ሁሉንም የመገናኛ ብዙሀን ዝም ለማሰኘት ያላቸውን ቁርጠኝነት የሚያሳይ ነው ሲሉም ገልጸዋል። በተጨማሪም በጣቢያቸው የሚሰ ጋዜጠኞች እያየለ የመጣ ፍርሃት፣ ማስፈራራትና የሕዝብ ዝግጅቶችን መዘገብ የመከልከል ችግር እንደገጠማቸው መሆኑን አክለዋል። የላዛ ትግረኛ ሚዲያ የሚዲያ ዳይሬክተር የሆኑት በረከት መኮንን የተደረገው ንግግር የገለልተኛ ጋዜጠኞችን ስራ የበለጠ እንደሚያወሳስበው በመግለጽ ተመሳሳይ ስጋታቸውን ጠቁመዋል። በእንደዚህ አይነት ሁኔታዎች ውስጥ ገለልተኛ ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስ የፖለቲካ መስመሮችን ማስተጋባት ሳይሆን ህዝብን ነው ማሳወቅ ያለበትም ብለዋል ላዛ። ከዚህ ንግግር በኋላ መደበኛ ሳንሱር ባይገጥመውም ጋዜጠኞች በኦንላይን በተደጋጋሚ ኢላማ እንደተደረጉ በረከት ተናግረዋል። አንድነት የሚገኘው ገለልተኛ ሚዲያዎችን ዝም በማሰኘት ሳይሆን በውይይት በግልጽነትና በመተማመን ነው ሲሉም ገልጸዋል። በትግራይ ክልል የፕሬስ ነጻነትን በተመለከተ ስጋቶች ሲነሱ የአሁኑ የመጀመሩ አይደለም። በህወት ስር የሚተዳደረው በመቀሌ በሚገኘው ድምፂ ወያኔ የቴሌቪዥን ጣቢያ ውስጥ በርካታ ጋዜጠኞች በጅምላ ስራቸውን መልቀቃቸውን አዲስ ስታንዳርድ መዘገቡም የሚታወስ ነው። ከስራ የለቀቁበት ምክንያት ከኤዲቶሪያል ነጻነት ጋር የተያያዘ የተጣሉ ገደቦች፣ ከፓርቲ ጋር የወገነ የዜና ክፍሉ አመራር መኖርና የፓርቲ ባለስልጣናት በፈለጉት ጊዜ ፕሮግራሞችን ከስርጭት እንዲያስወግዱ በመደረጉ ላይ ከቀረቡ ቅሬቶች ጋር የተያያዘም ነበርም። በጋዜጠኞች የግል የማህበራዊ ሚዲያ አጠቃቀማቸው ላይም ሳይቀር ገደቦች መጣላቸው ታውቋል። አድማጭ ተመልካቾቻችን ለዛሬ ያዝንላቸው መረጃ እንዲመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኛል።